ወይ ዙሩ እንደቀጠለ ነው። ጋይስ ቤተሰብ፣ ሰላም ሰላም። ተው ይቆይልና፣ የዛሬው ፕራንክ ማለት ነው ምንም በማስመልከት ነው ብሩክ አለማየሁ እያለ ያለው እንግዲህ፣ ወሬኑ ላይ ያስጠፋችብኝ አሁን በዚህ ሰዓት ቴክስት ይላቀል ሴትዮዋ እንዴት አይነት ሴትዮ ብትሆን ነው? በቃ የምታወራውን ሁሉ አስጠፋች። ወንድምየው እናውቃል፣ ሀሳብ ብቻ ይሁን። አሁን ስታስጠላ አስጠፋች፣ ጠላ ሳይሆን ይህን ቆንጆ ነው የሚባለው። ወንድምየው እንዴ፣ ምን አስበ ነው? አምጣልን በአካል ሲሉ አንተና በግድ ውሃ የተደፋብህ አንተን ፈልጋ ነው ሀይሚ ብለን ተናግረን ይሄው ዛሬ እንደፈለገችና እንዳልፈለገች ስለገባህ ደስ ብሎናል። ለማንኛውም ግን እንዳይደብራችሁ እዛው ቅርብና የምትሉም ትኖራላችሁ። እዚህ ግን ታስቡ እንጂ ቅርብ ችግር የለም ብለኝ አታስብ። ቅድሚያ ያለ እናንተ ምቾ ታስቡ፣ ከዛ በኋላ የእኛ ይደርሳል። እንዴት ምን አስበነ? ወንድም ዬው ማታ ግን ሀይሜ ሻወር የወሰድሽው ማታ ምንድን ነው? በሩኬላ ውሃ ስደፊ በስብሰሽ ነው ወይስ አልገባኝም። ደግሞ በየትኛው ምሽት ነው? ሁለቴ ነው። እንዲ ትቃጠልም እንድትደሰትም ያደረግከው ራስህ ነህ። እንዲ ጠብቃለሁ ብለህ ቤቷ ሄዳ ገባ። ስለዚህ ምንም አረገ እኔ ምን ማደንዘዣ መርፌ የሚባል ነገር አለ። እንደ አባቷ ቆመ ትቆጣታለ። እንዲ ብሩክ ተው እንጂ ተው፣ እንደዚህ አትቆጣት። በቃ እንዲ አትቆጣት፣ ልጅቷ አድጋለች የምልሄድ ልሄድ ነው ቡቡዬ። እንደ ከሶፋ ቤት ወደ መኝታ ቤት አባረን አስገብተንማ እንደዚህ እንደ አንላቀቅም። ምን አስበህ ነው ታበላኝ? ቤት ይቆለፍባቸው ብላችሁ ልጠብቅሽ ላጣብቅሽ እያሉ ይው እንግዲህ እድሜያቸውን ጨርበት ከፍትላሉ። ልብስ ልቀይርና እንዴ ዘግተሽም ይሻላል ብትወጣ እና ብሷ ልብሷን ብትቀይር ይሻላል። ብዙ ሰዓት ፈጀኮ ቡብዬ። ምን አለ ፕራግ እንደሆነ እናቃለን። አሁን ምን አለ እፍስ አድርጋት ማለት ነው። አልጋ ልብሶስ ክትት ብታረጋት፣ ብታስ ድንግጣት ምን አለበት? እንደ ጉድ ፈላ ቆመ ዝም ብለን እንደ እንግዳ ታውራት አለ። አይ ብሩክ አንተ እኮ ታሳዝነኛለህ አንዳንድ ጊዜ ሳስበው። ትናንት እንደዛ አለች አልደግሞም። ዛሬ ቲክቶክ ላይ ሙን ይዘውብኝ ነበር። ወንድ እንደዛ አይባልም ብዬ ማለት ነው። ግን የምሬን ነው ሰምተሃል ደግሞ የሚገርመው ነገር ሰምታል ምንም ነገር አላደርግም እኛ ምንም እንድታረጉ አንፈልግም ግን ሮማንቲክ እንድታረጉ ነው እኛ የፈለግ ነው ምክንያቱም ሮማንቲክ ማለት መግባባት ማለት ነው መግባባት እንዳያችሁት ብሩክ እና ሀይሚ አልተግባቡም አይደለም። ገና ያያችሁ አንሶላ ከላይ ብርድ ልብስ ከታች ነው ላይ ናቸው ያሉት ሰምታችኋል ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ እንዴት ናችሁ አለው እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው ዛሬ እንግዲህ አቶ ብሩክ አለማየሁ ከቻሳ ብሏል አቶ ብሩክ አለማየሁ ሲመጣ ወገቤን አሞኛል ውሃ ተደፍቶብኛል እንዲህ ሀይሚ ለመቸልቶ ነው አታሸህም እንዲህ ሀይሚ ሀይሚ በደንብ እሺ ባለቤትሽን ማለት ነው በደንብ ደግፊው ካለበለዛ ካለ በለዛ ደግፍ ደግፍ ካላረክሹ የሆኑ የሆኑ ሜሴጆች እየመጡ ነው ጋይስ ጠንቀቅ ነቃ ብላችኋላ እዚች ፓርት ላይ ነቅታችኋል ብዬ አስባለሁ እኛ ነቅተናል ሶ ወንድሜ አንተማ እንዲህ እዚህ ሙድ ሲመጣ ኢንትሮ መስራት የለብንም የዋህ እኮ ነው ለቤተሰቦቹ እንዳለ አስረድቶ አልሄድም ምስጊን ስታሳዝነኝ እኮ እኔ እኮ በጣም ነው ምን ታሳዝነኝ። እኳ፣ አንተ እምነት እንዲ፣ ለማንኛውም የባነናችሁ ባንናችኋል። እኔ ግን አሁን አላስረዳም፣ ምክንያቱም ያው ገልጾታል እሱ ምን ሊመጣ እንደሚችል ከሀይሚ ጋር አልተግባባንም፣ አልተዋደንም። ያው ታውቃላችሁ። አላወራም፣ አላወራም። ጥያቄ ምልክት አድርጉበት እዚህ ጋር እና ማለት ነው ሀይሚ ሀይሚ ጋር አይሚን እነሱ ጋር ሁለት ቀን ነው ሀያ፣ ማለት የትናንትና ቪዲዮ ማታ ነው የተሰራው። ከትናንት ወዲያ መጥተውልናል። እንዴት ነው አልገባኝም። ይሄ በየትኛው ማታ ነው የተሰራው? አይደነ አላቅም። ማለት ግልጽ እንዲሆንልኝ ስለፈለግኩኝ ነው። ይመስለኛል አልጋ ቤት ከገባ በኋላ እሱ ሻወር ወስዶ ልብስ ከቀየረ በኋላ ከዛ እሷ ገብታለች ሻወር ቤት። በዛን ሰዓት ይመስለኛል ቪዲዮ የተሰራው። ምክንያቱም ገና አልነቃም። ጸጉሩ ራሱ ውሃ እንዳለ ነው እና እንደዛ ነው የሚመስለኝ። ወዲያውኑ ብድሩን መልሷል መሰለኝ፣ አላቅም ግን፣ ካሜራ እንዳለ የምታቅ መስሎኛል፣ ይመስለኛል፣ አላቅም። ምክንያቱም ልክ ሊዘጋው ሲል በይበይ ሲላት ምንም ያለችው ነገር የለም፣ ድንግጥም አላለች፣ ምንም አላለችም። ከመጀመሪያውም ሽፍን ሽፍን እያለች ነበረ፣ ያው ከውስጥ ቁምጣ ለብሳለች ጋይዝ። እና ያው ከሻወር ሲወጣ እኛ እንዲህ አይደለም የምናውቀው፣ ዋይዘወይ ማለት ነው። ሰው ካሜራ እንዳለ ታውቃለች፣ ግን ቡቡዬ መንገድ ላይ ቆሞ የሆነ ጅንጀና የሚጀነጅን ሰውን ያስመሰልካት መኝታ ቤት እንደዛ ስጀነጅ ናት። ቆይ መጀመሪያ አልጨረሳችሁም? ምንድ ጨረሱ። እንጂ ሀይሚ መቼ ነው የምትግባቢው? ብሩኬ እኮ አሁን ማለት ነው የሆነ በቃ በእይታ የታውቃለች ትረዳለች ብሎ ማለት ነው። ቆሞ ይከራከራታል ቆሞ፣ እሷ ደግሞ እንድች ፍንክች ወፍ የለም። ከዛ በስተመጨረሻ ድረስ በእንጨትም አልነካሽ ብሎ ቁጭ ኮመንታተሮች ለኔ ሳይሆን ለኔ አይደለም ለኔ ሳይሆን በእንጨት ማልነካሽ፣ ሰምታችኋላ? እናንተ ለኔ ኮመንት የምትጽፉት ነው፣ ዛሬ የተሰራላችሁ ማለት ነው። ማለቴ ብሩክ ከእኔ ወስዶ ምናምን እያልኳቸው አይደለም። ዝም ብሎ መጣለት፣ በቃ መጣለት፣ ተናገረ። ግን ይህንን ቃል ለእኔ ነበር የሚጠቀሙት እና እኔ ኮ ብሩክን ታዲያ ኮ እኔ እንዲነካኝ አልፈለግኩም። እኔ በስራው በክብሩ ነው የማደንቀው። ሶ ዛሬ ማለት ነው ለሀይሚ አዝኖ የጀመረውን ፕራንክ ትውት አድርጎ ቆሞ ይከራከራል። ይኸው ላችሁ የዋህ መሆን ማለት ነው ያስጠቃችኋል። እሷ ግን ምንም ርኅራሄ የላት ለሱ ማለት ነው። እሷ ምንም ርኅራሄ የላትም። እሷ ግን ፕራንክ ስትደረግ ኦ ትላለች። ሰምታችኋል። ሽንት ቤት ሆና እንዴት ኦ እንዳለች። ከታች ሰው ቢመጣስ ምን ይላል? ቡርደት እኮ ነው እናንተ። እንዲ ምንም ሳያረግ በዜሮ በዜሮ የአርሴናል ደጋፊ ማንድራውን አውለውልቦ ሄደ ነው የሚባለው። ጮህቷ ቲ አንቺ ምንድን ነው ይሄ? ብሩክ እኮ ማለት ብሩክ ከጎንሽ ማለት እኮ እንደው አንድ ክላሽ እንዳስቀመጥሽ መቁጠር ነበረብሽ። ለምንድን ነው የምትጮሂው እ ሴት ልጅ ትጮኋለች? እንዲ ደግሞ እንደዚህ በዝ ልክ ኮስታ ረበይ እንጂ ምን አስበሽ ነው? አንድ ይሄ ነገር ነው ለሃይሚ ምክንያቱም መጮ ምን አስፈለገ? ሲቀጥል ደግሞ የሁለቱም ድርቅና ማለት ነው። ብሩኬ ወይ ለስለስ ብሎ የሆነ እንደ ማማለል ጅንጀናል ጀነጀናትም ምንም ማለት በቃ በቃ ናይ ተኚ ሂጂ ተቀልበሽ ምናምን በቃ የሀይል ነገር የጠላቻ ነገር ነው ያደረገው። ሲቀጠል ደግሞ እሷ እንኳን ተሽላ አልተገኘችም። በቃ እሷ እንኳን ማለት ነው እዛ አልጋ ላይ ሲዛ ከማለት ከአንገት በላይ ማለት ነው በቃ እሺ ምናምን ምናምን ብላ በቃ ሴት ልጅ ማለት ነው። ሴት ልጅ ብልጥ ሴት ማለት ነው። አሁን አንዳንድ ሴቶች የሆነ ለመደፈር እንደው ማትፈልጉት ህይወት ማትፈልጉት ወንድ ቢያንቃችሁ ማለት ነው ልንገራችሁ፣ እውነቴን ነው። የምሬ ነው። ይሄ የምሬ ነው። ሲሪየስ ነው። አዳምጡ ልንገራችሁ። እና ልክ እንደ አሁን ብሩኬ ያው ፍራንክ ነው ያ እየተጫወተ ነው። ልክ እንደ ብሩኬ አሁን ንቅ ቢያደርጋችሁ እናንተ የሆነ ፍጭርጭር ፍጭርጭር ጉልበት ወይም ደግሞ ንቀት ምናምን ማሳየት አይደለም። ወይ አባቴ ምን ፈለግክ? እንደዚህ እንደዚህ ምንድነው? ምናምን በቃ የሆነ ብቃዣዋ ብላችሁ ከዛ በኋላ ማለት ነው፣ እሱ የሆነ ሌላ ዓለም ውስጥ ሲሆንላችሁ እናንተ መሄዣችሁን መሮጫችሁን በጭንቅላታችሁ ሴባ አድርጋችሁ፣ ልክ እሱ ሌላ ዓለም ውስጥ ሲገባ እናንተ ውልቅ ብላችሁ መሮጥ በአራት እግራችሁ። የዛን ጊዜ ሴት ማለት ጀግና ይቺ ናት። የዛን ጊዜ ወንዶች ይበላሉ። ስለዚህ ወንድ ልጅ ማለት ነው አንድ ነገር ንገራችሁ፣ ሴቶች የወደዳችሁም ጠላችሁም አዳምጡ። እንደዚህ አይነት ነገር ተጽዕኖ ሲደርስባችሁ፣ እሺ አባቴ፣ ምን ታዘዝ ጌታዬ፣ ፍቅሬ ዝም ብላችሁ እኮ ከአንገት በላይ በምላሳችሁ ማለት ነው። ከዛ እሱ በቃ እንደዚህ ሆነችልኝ ብሎ ማለ። ሌላው ሲጋ ወንድ ልጅ ለሆነ ነገር ማሸነፍ ያኔ በጣም ቀላል ነው። ሴት ልጅ ነው እንደዚህ አይነት ዓለም ውስጥ አስገብቶ የሆነ እንትን ማለት ማሸነፍ የሚከብደው ወንድ ልጅ እንደዚህ ለማሸነፍ በጣም ሲምፕል ነው። በቃ እንደዛ ጥቅብት ብትድብስ ብሳርጋችሁ እሱ ውሀ ሲሆንላችሁ እናንተ ስራችሁን ሰራላችሁ። እንደዛ ነው። ሶ አሁን ዛሬ ሀይሚ ጋር በእርግጥ ሀይሚና ብሩኬ ጋር ምንም አይነት ጥላቻ የለም። ያው ተናግረዋል። እኔ በእንጨትም አልነካሽም ብሏል። ምክንያቱም ጊዜውና ሰዓቱ ሳይደርስ አልነካሽም ማለት ነው። ሲተረጎም ደግሞ ወደ ቆሻሻ ነገር ውሰዱ። የናንተ ነገር እንደው ዝም ብሎ ነው። ሶ ብሩኬ እኔ ምንም አያረጋትም። ግን አሁን ሀይሚ የእውነት አሁን እንደዛ የሚያንቅሽ ወንድ ሲኖር አሁን እኔ እንዳልኩሽ ነገር ተጠቀሚ ይጠቅምሻል። በጎችሽ እሪ ይላሉ፣ ያው እሪ ይበሉ። በጎቹም ያንቃችሁ ሰው ካገኛችሁ እንደዛ ተጠቀሙ። እንደዚያ አይነት ነገር ጥሩ ነው፣ ቆንጆ ነው። እውነቴ ነው፣ የምሬ ነው። በቃ ጀግና ነው የምትሆኑ። ግን መጀመሪያ መውጫችሁን በሩ ተተቆለፈም ካልተቆለፈም ቼክ ማድረግ አለባችሁ። ባታረጉም ቢቆለፍ ለራሱ ቦታውን ካወቃችሁት እናንተ እሱን እንደዛ እንደዛ እየእንትን እያላችሁ እያማለላችሁ እሱ ሙትት ሲልላችሁ ልቡ ቅልጥ ሲል እናንተ እናቴ ሩጫችሁን መቀጠል ፣ ታዲያ በሩን ሳከፍት ሮጣ ልቦ እዛው እንዳይረግጣችሁ መጀመሪያ ፋስት መሆን አለባችሁ። እናንተ ማለት ነው ሴቶች፣ ሴቶች። ዛሬ ይሄ ይጠቅማችኋል ብዬ አስባለሁኝ። እና ሀይሚ መሆን ብሩኬ በኋላ እንጣላለህ፣ ወቡ እንደዚህ ላድርግልህ፣ ወቡ እንደዚህ ልሁን ምናምን። በቃ የሆነ ሴት ልጅ መላ አታጣም፣ እንደዛ እንደዛ ብላ ምናም ምናምን እሱን እንደ ማሳፈር እሷ እንደ ወንድ ሆና ቆይ እንደዚህ ላድርግ፣ ቆይ እንደዚህ ልሁን። የምሬን እኮ ነው። እውነት እንደዛ አይደለም፣ የምር እንደዛ አይደለም። ሶ ሀይሚ ጋር እየወሰድክ መት ይሄ ነው ያው ይስተካከልል፣ ለሌላ ጊዜ ንግስቷ ይስተካከልልን። ያው ስራ ነው የስራ ባህል ነው። ቪዲዮችን ትሰሚያለሽ ምንም እንደማይመስልሽ ተስፋ እናደርጋለን። ብሩክም ያው ትሰማለ። አንዳንድ ነገር ስ ዛሬ ሰማው አያ ይጠቅማቸዋል። የእኛ ቪዲዮም ለእናንተ ይጠቅማቸዋል። የእናንተም ደግሞ እኛ የምንማርበትን ነው ወደ እናንተ ሼር የምናደርገው ዛሬ ደግሞ ልጅቷ ትጨቀጭቀኛለች ምናምን ከሀይሚ ጋር አልተግባባንም ያለበት ምክንያት ያው እሷ መታ እንግዲህ ለአንድ ተወሰነ ወራት እንግዲህ ታጨልነናለች። ቤተሰቦች ተጠንቀቁ፣ ተጠንቀቁ ከወዲሁ ሀይሚ ደግሞ እንደዚህ አሁን ከብሩክ ሄድልኝ፣ ውጣልኝ ምናምን የምትለው ከአንገት ካንገት በላይ ነው። ያው እስካሁን ድረስ ሀይሚን አረጋግቶ ያለውን ነገር አስረድቶ ምናምን ጨርሶ ፕሮሰስ ላይ ልክ ሲያልቅ ነው ያቺ ልጅ የምትመጣው። ደሞ ትመጣታላችሁ። የምትመጣው ጉዳይ ደግሞ እንዴት እንደሆነ ታውቃላችሁ። አሳየን፣ ማየት እንፈልጋለን ብለዋል፣ ኮመንት ስር በጣም ብዙ ሰው እንደዛ ስላሉ ግዴታ ማየት አለባቸው። ቤተሰብ ብሎ ስላሰበ ይዟት ይመጣል እንጂ በዚህ ልክ አሁን ዛሬ ብሩኬ ለእሷ ቦታ ሰጥቶ፣ ስልክ ሰጥቶ ጭራሽ ቴክስት አደርግልኛ ነ ታሳብደኛለች ረ ወንድሜ ዲ እንደዚህማ እንዲህማ ሙድሙድ ተተጫዋሽማ እኛ ምንጫወታለን አይመስልሽም? ለማንኛውም ጥሩ ነው ሂድበት ሂድበት ያዋጣል። እና ግን ተሳዳቢዎች በኋላ ልብ ብላችሁ እንድታዳምጡ ስለፈለግኩኝ ነው ያው የምትመጣዋም እንዴት እንደሆነ እያወቃችሁ ነው። ከሀይሚ ጋ ይነዛነዛሉ ያወራሉ እያላችሁ ነው። ከሀይሚ ጋር ምንም ጉዳይ የላትም ጉዳዋ ከብሩክ ጋር ነው። ሀይሚ ደግሞ ማለት ነው በዚህ መካከል ብልጥ ሆነሽ ብሩኬን አስጥለሽ ካልወሰድሽ፣ ኧረ እንዲያው ምላስ ብቻ ነው የምልሽ። በቃ ብልጥ ሆነሽ ስማርት ሴት ማለት የዛን ሰዓት ነው። የልጅቷን አመጣጥ የልጅቷን ሁናቴ አይተሽ ከብሩክ ገለል የሚያደርግ ንግግር ተናግረሽ ይህንን ለብሩክ ልብስቲክ ልብስቲክ የሚለውን ነገርሽን የዛን ጠብቅሻለሁ እጠብቅሻለሁ የዛን ሰዓት የዛን የኖርህ ርህራሄሽን ማየው ማለት ነው። ልክ እንደ ሊንዳ ጊዜ በቃ ከወደድሽው እንደዚህ ነው ምናምን ብለሽ አሳልፈሽ ከሰጠሽው በቃ አትፈልጊውም፣ ብሩክም አይፈልግም። ተጣጣሱ በቃ ጊዜ አታቃጥሉ። የምሬ ነው የምነግራችሁ። ምክንያቱም በቃ የሆነ ያላግባባችሁ ነገር አለ ሳስበው ሳስበው አልተግባቡም። መለየት አይፈልጉም ግን፣ የሆነ ያላግባባቸው ነገር አለ በሀይሚም በኩል በብሩክም በኩል ማለት ነው። ሶ ለመግባባት ደግሞ ያው በጣም መፋቀር ይጠበቅባቸዋል። መዋደድ ብቻ ትርጉም ሊሆን አይችልም። ጋይስ ምንም ማድረግ አይቻልም። እና ለማንኛውም ዛሬ ቴክስት ስጽፍልኛለ ሲል ብሩኬ የእውነቱ እንዳይመስላችሁ፣ ውሸቱ ነው። ምክንያቱም ያው ልትመጣ እንደሆነ እየነገራችሁ ነው በምሳሌ በምሳሌ እየነገራችሁ ስለሆነ ነው እንጂ በዛን ሰዓት መሸስ አይደለም። ቴክስት ምንም አታደርግም። በዛን ሰዓት ማንም ሲጀምር አታረግም ሲጀምር እሷ ይሄኔ ሌላ አለም ውስጥ ነው ያለችው። ግን ያው ታውቃላችሁ፣ ማራኪ ጋር እንኳን የሆነ ሴት መታ ሰሞኑን ረረረ እያንቀጣቀጣችሁ ነው። እንዴት እናንተ ሰው ግን ወይኔ ሰው ግን እናንተ ግልብጥ ሲል ግልብጥ ነው ያቸው የመጣችኋለች እንዴት እንደወደዱዋት ርፍ ረጉድ የፈላ አይ ተበላን። አይ ብሩክም እንዲህ ያደርጋል ብዬ አስቤ ነበር። እናንተ ልክ ያስብኩትም ዛሬ ይዞ መጣ ማለት ነው። እና ያው ልትመጣ ሷ ስለሆነ ነው። በዛው ምን አይነት እንደሆነ ታውቃላችሁ። ይሄን ነው እኮ የድሮ ፍቅረኛውም ላትሆንም ትችላለች፣ ልትሆንም ትችላለች፣ አይታወቅም። አውቆ በሙዲችን ጀመሩ። ከዛ በመሀል ያው ኦዲንስን በጣም እየተረባበሸ ስለነበረ ለማረጋጋት ነው እንደዚህ የሆኑት። ሶ እንግዲህ ቴዲ ተብዬው የት እንደገባ አይታወቅም። ስም ብቻ ሆነ ቀርተዋል ማለት ነው። በሀይሚ በኩልም እሱ መጥቶ ትንሽ ይቸክሳል። ግን ሀይሚ ደህና ቆንጆ ወንድ ለምን አላመጣሽም? የሆነ ካ የሆነ ምንድን ነው እህ ይሄ መገናኛ ድሮ ሳልባይ ሳልባጅ የሚል የሚሸጠው አሸንጓል እሱ ነው የሚመስለው። ቴዲ ቅርታ አድርጉልኝና ወይ ደግሞ በደንብ አብዩ ሰሞኑን ማለት ነው አንቺ የበላሽው ምግብ አብዩ ቲክታክ ላይ እኮ ከቆንጆ ከቆንጆ ቆንጆ ወንድ ጋር ያቀናብሯታል ብሩክን የሚተካ ወንድ አተው እስካሁን ድረስ። ከዛ አንደኛው ምን አለ ዛሬ ከሀይሚ ጋር ለጥፈውት እናንተ ዩቱብ ልሻቅሉብኝ ነው። እንዲ አጥፉ አጥፉ ፎቴን ሲል ነበር። ዛሬ ኮመንት ስር ማለት ነው ሀይሚን ለጥፈውት ከጎኑ እና ልጅቷን አታስጠቁሯት ከማንም ጋር እየለጠፋችሁ። እናት እሷ እንደምታያዋት በራሷ ዓለም ነው የምትኖረው፣ በራሷ ዓለም ምክንያቱም ምንም ቦታ የላትም ልጅቷ ማለት ነው። ገና ልጅ ናት፣ አላደገችም። ቆይ ትንሽ ትደግ። ምንም እየገባት አይደለም፣ የህይወት ነገር እየገባት አይደለም። ብሩክም ደግሞ ግዴታ እሷ ገብቷት እንድታስረዳው ነው የሚጠብቀው። ምክንያቱም የእሱን ፍላጎት አውጥቶ መናገር አይፈልግም፣ አይታ እንደዚህ እንድታነበው ይፈልጋል። ከፊት ለፊት ሆኖ ያወራታል፣ እሷ ደግሞ ምንም ማንበብ አትችልም የእሱን ፊት። ስለዚህ ትንሽ ይቀራቸዋል መግባባትና፣ ያቺ ልጅ ትምጣና ትንሽ ፈጣፈጡና ማን እንደሚያሸንፍ እንግዲህ። ለመጀመሪያ ጊዜ ብሩክ የድሮ ፍቅረኛው መጣ ተናጠቁ ይባላል ከሀይሜ ጋር። እንግዲህ የምናየው ነገር ነው የሚሆነው። ቤተሰቦች እንግዲህ እንጠብቃለን ወይ ነገ ወይ ተነጎዳ። ቤተሰቦች መልካም አዳር ይሁንላችሁ ባይ